ሰላም ጤና ይስጥልኝ። እንደምን ቆያችሁ? ምርጥ ያሹቪስ ቤተሰቦቻችን፣ በዛሬ ቪዲዮአችን እንግዲህ በዋነኝነት የጡንቻ እድገትን በከፍተኛ ሁኔታ የሚጨምሩና ጡንቻ እንዲያድግ የሚያስገድዱ ሲስተሞችን ወይም ነገሮችን አሳያችኋለሁ። እንግዲህ በብዛት ጡንቻ በምን በምን አይነት ምክንያቶች ሊያድግ ይችላል ምናምን ሲባል በተለምዶ የሚጠቀሱ ነገሮች አሉ። ለምሳሌ ፕሮቲን በደንብ መመገብ ወርካውታችሁን በትክክለኛው ቴክኒክና መንገድ ማድረግ ምናምን የሚሉ የተለያዩ ቴክኒኮች አሉ። እንግዲህ ዛሬ ከነዚህ ቴክኒኮች ወጣ ባለ ሁኔታ የምንመለከት ይሆናል። እንደተለመደው እንግዲህ ቤታችንን ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ደግሞ በቪፒኤን መመልከት አትርሱ። ለማንኛውም ወደ ቪዲዮዋችን እንሂድ። መልካም ቆይታ ይሆንላችሁ። አብራችን ቆዩ። እንግዲህ አስቀድሜ እንደነገርኳችሁ የጡንቻ እድገትን በከፍተኛ ሁኔታ የሚጨምሩ የተለያዩ ቴክኒኮች፣ የተለያዩ ዘዴዎች አሉ። እንግዲህ አንደኛው ምንድነው ካላችሁኝ፣ ለምሳሌ ሁልጊዜ ሲባል እንደምትሰሙት ጡንቻ የሚገነባው በጂም ውስጥ አይደለም ይባላል። በዋነኝነት ጡንቻ የሚገነባው እንግዲህ በእረፍት ሰዓት ነው፣ ወይም ደግሞ ጡንቻችን በሚያገግምበት ሪከቨር በሚያደርግበት ሰዓት ነው። እንግዲህ ይሄ እንዴት ነው፣ ወይም ደግሞ ሪከቨር ማድረግ መቼ የሚለው በጣም መሰረታዊ ነገር ነው፣ ብዙዎቻችን የምንዘለው ነው። እንግዲህ በጡንቻ እድገት ላይ ከወሰድን አንድ ሶስተኛውን የጡንቻ እድገት የሚወስድ ፋክተር ነው አይደለ? ለምሳሌ ከሶስቱ ኬዞች አንደኛው አንድ ሶስተኛውን ኤክሰርሳይሳችን ይወስዳል፣ አንድ ሶስተኛውን አመጋገባችን ይወስዳል፣ አንድ ሶስተኛውን ደግሞ እረፍታችን ይወስዳል። እረፍታችን ላይ ግን በጣም የተለየ ለምሳሌ በቂ እንቅልፍ መተኛት ምናምን ሌላቸው አይደለም። ነገር ግን በደንብ የምናስተውለው ሲስተም አለ። ይሄ ምን ይባላል? ሲምፐቴቲክ ሲስተም የምንለው አለ። እንግዲህ ሲምፐቴቲክ ሲስተም የምንለው ምንድን ነው ካላችሁ አንድ ሰው ወርካውት ያደርጋል ወይም ደግሞ ወርካውት ይሰራል እንቅስቃሴዎችን እንቅስቃሴዎችን ከሰራ በኋላ ያ ሰው በሚሰራው እንቅስቃሴ ጊዜ፣ እንዲሁም ደግሞ እንቅስቃሴውን ከጨረሰ በኋላ ለረጅም ሰዓታት በዚህ ሲስተም ውስጥ ይቆያል። ይሄ ሲስተም ከምን ጋር መሰላችሁ? ልክ ከአድሬናሊን ምናም ሲባል ሰምታችሁ ታውቃላችሁ። ፍላይት ኦር ፋይት ሞድ ምናምን የሚባል ይሄ ማለት ሰውነታችን እኛ በምናደርስበት ጫና ምክንያት ከፍተኛ ተጽዕኖ ውስጥ ይወድቃል። ስለዚህ በዚህ ከፍተኛ ተጽዕኖ ምክንያት ከፍተኛ የሆነ ስትረስ ይኖርበታል። ስትረስ ካለ ደግሞ በሰውነታችን ውስጥ ያንን ስትረስ ወይም ያንን ጫና ለመቋቋም ሲል ሰውነታችን ስትረስን ለስትረስ ተብለው የሚመረቱ ሆርሞኖች ላይ ትኩረት ያደርጋል። በተለይ እንደ ኮርቴዞል አይነት ምርቶች። እንግዲህ አንድ ሰው የኮርቴዞል ሆርሞን ከፍተኛ ነው ካልን ቴስቶስትሮኑ ዝቅተኛ ይሆናል፣ ጡንቻይ መገንባት ሂደቱ ዝቅተኛ ይሆናል። በአንጻሩ ፋት የማምረት ቴንደንሲው በጣም ከፍተኛ ይሆናል። ስለዚህ አንድ ሰው ወርካውት እንዳደረገ በተለይ ወዲያው ባሉት ሰዓታት ላይ ከፍተኛ የሆነ የኮርቴዞል ምርቱ ይጨምራል፣ ወይም ደግሞ ከፍ እያለ ይመጣል። ይሄ እንግዲህ ጡንቻ ከመገንባት ይልቅ ስብን ወደ ማምረት ጡንቻን ወደ መሰባበር የሚገፋው ሂደት ነው የሚሆነው። ስለዚህ አንድ ሰው በእንደዚህ አይነት ኮንዲሽን ውስጥ ወይም በእንደዚህ አይነት ሁኔታ ውስጥ ጡንቻን መገንባት የሚያስበው ሁኔታ ወይም የሚያስበው ነገር አይደለም። ስለዚህ ምን መድረ ማድረግ አለበት ካላችሁ ሰውነታችሁ ሪከቨር እና ዳይጀስት ማድረግ መቻል አለበት። በዚህ ጊዜ እንግዲህ ጡንቻን ለመገንባት ከፍተኛ የሆነ የፕሮቲን ሲንተሲስን ለማምጣት ያስፈልገዋል። ስለዚህ አንድ ሰው ከሲምፕተቲክ ሲስተም ወደ ፓራሲምፕተቲክ ሲስተም መግባት አለበት ማለት ነው። ፓራሲምተቲክ ሲስተም የምንለው ምን አይነት ሲስተም ነው? እንዴት ነው ፓራሲምተቲክ ሲስተም ውስጥ በቀላሉ የምንገባው? በጣም ቀላል ቴክኒክ ነው የምነግራችሁ። ሲስተሙ እንዲገባችሁ ስለፈለግኩ ነው ሰፋ ያረኩት እንጂ በጣም ቀላል ቴክኒክ ነው። ወደዚህ ሲስተም እንዴት መግባት እንችላለን የሚለውን እንመልከት። እንግዲህ አንድ ሰው ፓራሲምፕቴቲክ ሲስተም የሚገባ ከሆነ ምን ይሆናል? በአንድ ጊዜ የኮርቴዞል ምርቱን ይቀንሳል፣ የቴስቴስትሮን ምርቱን ከፍ ያደርጋል፣ የመስል ፕሮቲን ሲንተሲስ ወይም ደግሞ የጡንቻ የፕሮቲን ግንባታን ያፋጥናል። እንግዲህ አንድ ሰው ስትረስ ውስጥ ካለ፣ ጭንቀት ውስጥ ካለ፣ ችግር ውስጥ ካለ ጡንቻ ማምረት አይደለም የሚፈልገው ከዛ ጭንቀት መውጣት ነው የስ ግን ሰውየው ከጭንቀት ከወጣና ሪከቨር ካረገ ዳይጀስቲቭ ሲስተም ውስጥ ከገባ ግን ይሄ ሰውዬ በቀጥታ ጡንቻ ወደ መገንባት እንዲሄድ ነው የሚያደርገው። ስለዚህ ወደዚህ እንዴት መግባት እንችላለን የሚለውን እንመልከት። ምክንያቱም ብዙ ጥቅሞች ስላሉት ነው። እንዳልኳችሁ ጡንቻ የመገንባት ሲስተሙ ከፍ ይላል፣ ፕሮቲን የማምረት ሲስተሙ ከፍ ይላል። በአጠቃላይ የጡንቻ ሳይዝ ጭመራ በጣም ምርጥ ይሆናል። ስለዚህ በጣም በጣም ኢሊት የሚባሉ ቤስት የሚባሉ ሰልጣኞች እና ቦዲ ቢልደሮች ይህን ሚስጥር አይነግሯችሁም፣ ግን ይተገብሩታል። እንዴት ነው ካላችሁ ልክ ወርካውት እንደጨረሳችሁ ያለችው ከአምስት እስከ አስር ደቂቃ ያለችው ጊዜ በጣም በጣም ሴንሴቲቭ ናት፣ ወይም ደግሞ በጣም አሳሳቢ ናት። ምክንያቱም ይሄንን ሲምፕተቲክ ሲስተም ወደ ፓራሲምፕተቲክ ኒውሮን ሲስተም የምንቀይርበት ታይም ነው። ስለዚህ በዚህ ጊዜ ምን ማድረግ አለብን? ወርካውት እንደሰራል ተቻኩለን ልብሳችንን ቀይረን መውጣት ወይ እንደዚህ አይነት ነገሮች ላይ ፎከስ ማድረግ የለብንም። ይህንን ሲምፔቴቲክ ሲስተም ወደ ፓራሲምፔቴቲክ ሲስተም መቀየር አለባችሁ። እንዴት ካላችሁ የመጀመሪያው ነገር እንግዲህ ረጋ ማለትና አተነፋፈስን ማስተካከል ነው። ይሄ ማለት ምንድን ነው? ለአራት ሰከንድ ወደ ውስጥ መተንፈስ፣ ለአራት ሰከንድ መያዝ፣ ለአራት ሰከንድ ወደ ውጪ ማውጣት። ይሄ ማለት እያልን ምን ማድረግ ማለት ነው? ቀስ ብለን ወደ ውስጥ መሳብ፣ ወደ ውጭ፣ ወደ ውስጥ፣ ወደ ውጭ እያደረግን በእንደዚህ አይነት መልክ ሰውነታችን ምን እንዲያደርግ ማድረግ ሪከቨር እንዲያደርግ ወይም ደግሞ ወደ ፓራሲምተቲክ ሲስተም እንዲገባና ና የሪከቨሪ ና የዳይጀስቲቭ ሲስተሙ እንዲፈጥን፣ ንጥረ ነገሮችን ወደ ሰውነታችን የመምጠት ቴንደንሲ ከፍተኛ እንዲሆን እናረጋለን። ይህንን ካረግም በኋላ በቂ የሆነ ፈሳሽ ወይም ኤሌክትሮላይቶች ሊሆኑ ይችላሉ። ለምሳሌ ማርበጥብጠን ከሎሚጋ መጠጣት ሊሆን ይችላል። ይህንን በማድረግ ምን ማድረግ ሰውነታችን የበለጠ ሪከቨር እንዲያረግ፣ እንዲቀዘቅዝ፣ እንዲዘጋጅ ማድረግ ያስፈልጋል ማለት ነው። ከዛ በኋላ ይህንን ካደረግን በኋላ ቀጣዩ ስቴፕ ምንድን ነው? ረጋ ብለን ወደ ሻወር መግባት። ሻወር ከገባም በኋላ ከሙቁ ውሃ ይልቅ ቀዝቀዝ ባለ ውሃ መታጠብ የተሻለ ወደ ፓራሲምተቲክ ሲስተም ሰውነታችን እንዲገባ ያደርገዋል። እንግዲህ እነዚህን ሁሉ ጥቅሞች በዚህ ሲስተም ብቻ ማግኘት ትችላላችሁ። ይህንን ሲስተም ስታደረጉ እንግዲህ የእንቅልፍ ኳሊቲያችሁም በተለየ ሁኔታ በጣም እየጨመረና እየተለወጠ ይመጣል ማለት ነው። ሶ አንድ ሰው ዝም ብሎ ተቻኩሎ ምን ብሎ ከሚሄደው ይልቅ እንደዚህ አይነት ሲስተሞችን የሚያደርግ ሰው ከሌላው የተሻለ የፕሮቲን አብዞርቬሽን ወይም በሰውነት የመመጠጥ አቅም ከፍተኛ እንዳለው እጅግ በጣም ብዙ ጥናቶች ያሳያሉ። ኢቭን አንዳንድ ጥናቶች ላይ እስከ 20 ፐርሰንት በላይ የተሻለ ፕሮቲንን የመምጠጥ ከዛ ደግሞ ጡንቻን የመገንባት አቅም ሲኖራቸው ታይተዋል። ስለዚህ ዝም ብላችሁ በቀላል የሚታለፍ ነገር አይደለም። ረጋ ብሎ ዲፕ ስትረች፣ ወይም ደግሞ ቀስ እያልን እያቀዘቀዝን መሄድ፣ ማላቀቅ፣ ትንፋሻችንን ማስተካከል ከዛ በኋላ በቀዝቃዛ ውሃ ደግሞ ታጥበን በቂ የሆነ እረፍትን አድርገን መውጣት ያስፈልጋል ማለት ነው። ስለዚህ ዝም ብለን ጂም ውስጥ ዘው ብለን ገብተን ዘው ብለን ደግሞ መውጣት ትክክል አይደለም ማለት ነው። ይሄንን በዚህ ብታስተካክሉት እጅግ በጣም በብዙ ትጠቀማላችሁ። ቀጣይ ስለምን እሰራላችኋለሁ መሰላችሁ? አንድ ሰው ማኘኩ ወይም አስተኛኘኩ የጡንቻ ግንባታ ላይ ምን ያህል ተጽዕኖ እንደሚያመጣ አሳያችኋለሁ። አንዳንድ የሚወጡት ጥናቶች በጣም ነው የሚያስቁት፣ ግን እጅግ በጣም ጠቀሜታ አላቸው። እሱ ጋር እመጣላችኋለሁ። ስላዳመጣችሁ ስለተከታተላችሁ፣ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ ባይ